ኦነግ ሸኔ ከኤርትራ መንግስት ጋር ግንኙነት የለኝም አለ። በመቀሌ ሴቶች መብት ተሟጋቿ ተቃውሞ ገጠማት። ፋኖ የመረጃ ደህንነት አባሉን ያዝኩኝ አለ። እነዚህና ሌሎች ትክክለኛና ወቅታዊ ዜናዎችን ተቆመኩሙ ዘንድ አብራችን ቆዩ። በመቀሌ ሴቶች መብት ተሟጋቿ መሰረት ሀዱሽ የሚቃወም ሰልፍ ተደረገ። በዛሬው ዕለት በመቀሌ ከተማ የሚገኙና የመንግስት ሰራተኞች የሆኑት ሴቶች አደባባይ እንዲወጡ ተደርገዋል። እነዚህ ሴቶች የያዙት መፈክር ደግሞ መሰረት በእኛ ላይ ለፈጸመችው ጥቃት ተጠያቂ ትሆን የሚል ነው። ሴቶቹ ሴቶቹ ናገሩ ያሉ ስለ ታዋቂው አክቲቪስት መሰረት ሀዱሽ ነው። ህወየት የተሰኘው በሴቶች ጥቃት ላይ ትኩረቱን አድርጎ በትግራይ ክልል ውስጥ እየተንቀሳቀሰ ያለውን ድርጅት ስለመሰረተችውና የመራችው ስላለችው መሰረት ነው። እነዚህ ሴቶች ዛሬ ለተቃውሞ የወጡት በትግራይ ጦርነት ወቅት በኤርትራ ወታደሮች ተገደው ተደፍረዋል ስለተባሉ ሴቶች አጥብቃ እየተከራከረ ስላለችው መሰረት ነው። በኤርትራ ወታደሮች ጥቃት ለደረሰባቸው ሴቶች የሕክምናና የስነልቦና ድጋፍ በመስጠት ላይ ስለምትገኘው መሰረት ይህንን ተቃውሞ አድርገዋል። ይህች አክቲቪስት ከሁለት ሳምንት በፊት በጀርመን ብሬመን ፋውንዴሽን የተሸለመች ናት። የጀርመኑ ብሬመን ከተማ የሽልማት አዘጋጆች ለምን መሰረት እንደመረጧ ሲገልጹ በትግራይ ክልል የተከሰተውን ጦርነት ተከትሎ የፆታ ጥቃት የደረሰባቸው ሴቶች በተመለከተ በሰራቸው ልቅ አስተዋጽኦ እንደሆነ ማስታወቃቸው ይታወቃል። ተገደው የተደፈሩ ሴቶችን በመፈለግ መጠለያ እየሰጠችና የስነልቦና ድጋፍ እያደረገች ከፍተኛ እርዳታ እንደምታደርግ የገለጹት አዘጋጆቹ በተጨማሪም የተለያየ ስልጠና እየተዘጋጀ ራሳቸውን እንዲችሉ ማድረጓን አስረድተው ነበር። ይሁንና ዛሬ ደግሞ በመቀሌ የሚገኘው የመንግስት ሰራተኞች የሆኑ ሴቶች ይችን አለም አቀፍ እውቅና ያገኘች የመብት ተሟጋጅ ተቃውሞ አደባባይ እንዲያወጡ ተደርጓል። በዚህ ተቃውሞ ሰልፍ ዙሪያ በርካታ አስተያየቶች እየተነሱ ይገኛሉ። ይህ በእንዲህ እንዳለ በመቀሌ ይህ የተቃውሞ ሰልፍ በሚደረግበት ወቅት መሰረት በፈረንሳይ ሀገር ፍራንስ 24 የተሰኘው ቴሌቪዥን ጣቢያ ላይ በሴቶች ተገዶ መደፈር እና መብት ዙሪያ ለአለም መግለጫ ይሰረች ነበር። ፋኖ በተቆጣጠራቸው ቀጠናዊ ሰላማዊ ነዋሪ መስሎ በመግባት ፋኖ ሲሰልል የነበረው የአገዛዙ መረጃ ደህንነት አባል እጅ ከፍኝ ተያዘ። የመረጃ ደህንነት አባ ሉ ስለ ፋኖ ወቅታዊ አቋም መረጃ ከመሰብሰብ ባለፈ የፋኖ አመራሮች የሚንቀሳቀሱት ሁኔታ በማጥናት ለዶና ሲያመቻች ነበር ተብሏል። የመራ ፋኖ ብሔራዊ ምዕራብ አማራ ቀጠና አፄ ቴዎድሮስ እዝ የነ ጀኔራል መሐመድ ተሰማ የቅርብ ሰው የሆነ የደህንነት አባል በቁጥር ስር ማሆን ታውቋል። በአፄ ቴዎድሮስ እዝ አንደኛ ክፍለ ጦር ባህርዳር ብርጌድ ስር የሚገኙ የበላይ ሻለቃ አባላት ናቸው። የአገዛዙ መረጃና ደህነት ደህንነት አባልም በቁጥር ስር ያዋሉ ሲል የክፍለ ጦር ኮሚኒኬሽን መምሪያ ክፍል አስታውቋል። ፋኖ በተቆጣጠራቸው ቀጠናዎች ሰላማዊ ነዋሪ መስሎ በመግባት ፋኖን ሲሰልጅ የነበረው የአገዛዙ መረጃ ደህንነት አባሉ ሙሉ ስሙ ሀምሳ አለቃ ገብረ አብዝጊ ሮምሃ የሚባል ሲሆን አማራን የእንጨት ዱላ እንኳን እንዳይዝ አድርገን እናስፈተዋለን በሚል ንግግሩ በሚታወቀው የአብይ አህመድ ምንጣፍታጅ የሆነ አገዛዛ ጀነራል ማህመር ተሰማ የቅርብ ሰውና ና የዙስታፍ አባል እንደሆነ ቃሉን ለፋኖ መስጠቱን ከክፍለ ጦሮ ኮሚኒኬሽን ጉዳዮች መምሪያ ክፍል ያገኘው መረጃ ያመለክታል። የደህንነት አባሉ ፋኖ በተቆጣጠራቸው ቀጠናዎች ሰላማዊ ነዋሪ መስሎ በመግባት የፋኖ አሁናዊ አቋም ምን ይመስላል የሚለውን በመሰለልና ና የምስራቅ እዝ ሰራዊት መንገድ በመምራት እያገለገለ እንደነበር ነው ያታወቀው። በተጨማሪም ይሄ መረጃና ደህንነት አባል የፋኖ አመራሮች የሚንቀሳቀሱበት ሁኔታ በማጥናት ለድሮን ጥቃት የማመቻቸ ተልዕኮ ተሰጥቶት እንደነበር የተናገረው ነገር ግን የፋኖ መረጃና ደህንነት መዋቅር በአገዛዙ ላይ ጥብቅ ክትትል ሲያደርግ ከቆየ በኋላ በመጨረሻም እጅ ከፍንጅ በቁጥጥር ስር ውሎታል። መንግስት ኦነክሽን የሚለው የኦሮሞ ነጻነት ጦር ኦነጦ ከኤርትራ መንግስት ጋር ምንም ግንኙነት የለኝም ሲል አስታወቀ። በመንግስት ለሽብርተኝነት የተፈረጀውና በትጥቅ ትግል ላይ እንደሚገኝ የሚገልጸው የሆነ ጦር ኃይል ወይንም ኦነግ ሸኔ ከኤርትራ መንግስት ጋር የተለየ ግንኙነት እንደሌለው አስታውቋል። ኦነግ ሸኔ በአቶ ኩምሳ ድሪባ ወይንም በትግል ስሙ መሮ ድሪባ በሚመራ መሆኑን ይታወቃል። የመሮ ድሪባ ከፍተኛ አማካሪ የሆኑ አቶ ጅሬና ጉደታ ዛሬ በሰጡት መግለጫ የሆነ ጦር ኃይል ከማንም ተልዕኮ የለውም፣ የእኛ ተልዕኮ ሕዝባዊ ነው። መንግስት ግን እንደዚህ አይነት ፕሮፓጋንዳ እየነዛ ቢሆንም ከእውነት የራቀ ነው ብለዋል። አቶ ጅሬና በመግለጫቸው በአሁኑ ወቅት ከኤርትራ መንግስት ምንም አይነት ስልጠና እና ጦር መሳሪያም ሆነ ሌላች ድጋፍ እንደማያገኝ አስታውቀዋል። ጨምረውም አስፈላጊ በሚሆንበት ጊዜ ግን የሆነ ጦር ከማንኛውም አካል ጋር ግንኙነት ሊመሰረት ይችላል በማለት ገልጸዋል። የባህር በር ማግኘትን በተመለከተ የተጠየቁት አቶ ወጅርና ከጦርነት ውጭ በሆኑ ሌሎች ዓለም አቀፍ ሕጎች መሰረት ማግኘት እንደሚቻል አስታውቀዋል። ጨምሮ አንዲት በተመድ ዕውቅና ያገኘች ሀገርን መውረድ ግን ከፍተኛ የሰው ሕይወት እና የንብረት ኪሳራን ያስከትላለዋል። ምናልባት በዚህ ጉዳይ ጦርነት ቢጀመር እንኳን የኦሮሞ ዝብ አይመረም በማለት ገልጸዋል።